ከዒባዳዎቹ ሁሉ ትልቁ ዒባዳ ሰላት ነው፣ ከተውሂድ ቀጥሎ ማለት ነው። ሌላው ደግሞ ሰላት ዒማዱ ዲን ተብሏል። የዲኑ መሰሶ ምንድነው? ሰላት ነው። የዲኑ አሙድ የዲኑ ኮለን የዲኑ መሰሶ ምንድን ነው? ሰላት ነው። የእስልምና ምሰሶ ማለት ነው። ቤት ያለ ምሰሶ መቆም እንደማይችለው ሁሉ፣ ፎቅ ያለ ኮለን መቆም እንደማይችለው ሁሉ እስልምናም ያለ ሰላት የለም። ሰውየው መስገድ ከቆሞበት ሰዓት ጀምሮ ከእስልምና ወጥተዋል ማለት ነው። ወይም ሴትዮዋ መዝገድ ካቆመችበት ሰዓት ጀምሮ ከእስልምና ወጥታለች ማለት ነው። ማንኛውም ሰው ለአቅመዳም ደርሶ 15 ዓመት ሞልቶት ሰላት ግዴታ ሆኖበት ሰላቱን በአግባቡ ማይሰግድ ከሆነ ከእስልምና ወጥተዋል ማለት ነው። ወይም ደግሞ ሰላትን እንዴ ሰግዶ እንዴ የሚተው ከሆነም ከእስልምና ወጥተዋል ወይም ደግሞ ሰላትን ደስ ሲለው ይሰግዳል፣ ሲከፋው ደግሞ የሚተው ከሆነም እንደዚሁ። ወይም ደግሞ ሰላት ብሩ ኪሱን ሲሞላ ወይም ኪሱ ብሩ ሲሞላ ብር ሲያገኝ ደስ ብሎት የሚሰግድና ብር ደሞ ሲያ ደግሞ የሚተው ከሆነም ይህም ሰው ከእስልምና ወጥተዋል። ሰላት ማለት ሙስሊምና ካፊርን የምትለይ የሆነች መለያ ናት ማለት ነው። በቅኛ ከእስልምና ውጭ ካሉ ሰዎች ወይም ከእስልምና ውጭ ሌላ ነገር ካላ ውጭ ሌላ ነገር ከሚያመልኩ ሰዎች ከአይሁዳና ከነሳራ የምንለየው በሰላት ነው። እነሱ አይሰግዱም፣ እኛ እንሰግዳለን ማለት ነው። ስለዚህ ሰላት ነቢዩ ሲናግሩ ነቢዩ ሶለላሁ ዐለይሂ ወሰለም ላ የቁሙ ኢላ ብህ አሉ። ዒማዱ ዲን ማለት ማለት ነው ያለሱም አይቆም ማለት ነው። ያለ ሰላት ዲናችን አይቆምም ይፈርሳል። የማን ዲን ነው የሚፈርሰው እንዳለ እኮ አይደለም? የሰውየው ዲን ይፈርሳል ማለት ነው። የሰውዬው ወይም የሴትዮዋ ዲን ይፈርሳል። ሰላት ከሰወተሲሳት ጀምሮ ማለት ነው እንጂ አላህ ዲኑን እኮ አላህ ይጠብቀዋል። የራሱ ዲን የሚፈርስበት የራሱ ዲን የሰውየው ማለት ነው።

የነገራቶች ደግሞ ሁሉ ደግሞ መሶሶ ወይም ኮለን ደግሞ ሰላት ነው አሉ ነቢዩ ሰለላሁ ዓለይሂ ወሰለም። ወዝርወቱ ሰናሚሂ አልጅሃዱ ፊ ሰቢሊላህ የሁሉ ነገር ደግሞ ሻኛው አሉ ዋናው ጫፉ ሻኛው ምንድነው አሉ። ባላ መንገድ ላይ መታገል ነው አሉ። ተመልከቱ ሀዲሱ ሰህ ነው ራው ትርምዝ ይዘግቦታል ማለት ነው። ስለዚህ ሰላት ይሄን አክል ደረጃ ካላት እኛ ሰላትን መተው የለብንም። ሰላት ለጨለመው ቀብር ብርሃን ናት። ሰላት አባቡን ቀብር ደግሞ አ ታሰፋዋለች። ሰላት ሰውዬው በቀብሩ ገብቶ ብቸኛ ሲሆን አጫዋች የምታዘኝ ሰላት ናት። መርሀባ መዝገድ ብቻ አይደለም ሰላት መዝገድ ብቻ አይደለም። ብዙ የዒባዳ አይነቶቹን ኢዛ የምትገኝ ዒባዳ ናት ማለት። ለምሳሌ ቅድም እንዳልኳችሁ ምንድን ነው ምን አልኳችሁ?

መጥፋት ግንባራችንን፣ ይሄ ሁሉ ዒባዳ ነው። ይሄ ሁሉ ዒባዳ የተመገኘው ሰላት ውስጥ ማለት ነው። ሱጁድ አለ፣ ዱዓ አለ። ለምሳሌ ኢህዲነ ሲራጠል ሙስተቂም ዱዓ ነው። ኢህዲነ ሲራጠል ሙስተቂም ሲል ሰጋጁ ዱዓ ነው። ጌታችን ሆይ ወደ ቀናው መንገድ ምራን ዱዓ ነው።

እነዚህ ተክቢር ደግሞ አለ አላሁ አክበር ስናሀርም አላሁ አክበር አንልም አንልም ወይ? ስናሀርም እሺ፣ አርበን ፋቲሃ ቀርተን ደግሞ ሱራ ቀርተን ስንወርድ ሩኩዕ ስናደርግ አላሁ አክበር አንልም አንልም ወይ አትሉም? ስለዚህ አላሁ አክበርም ማለት ተክቢሩም እዛ ውስጥ አለ ማለት ነው። ስለዚህ ሰላት ብዙ አይነት የኢባዳ አይነቶችን ይይዛለች ማለት ነው ሰላት። ስለዚህ ይሄ ዚህ ተመቶ የሚወራ ወሬ ወላጅ በእናንተ ላይ የሚያወራ ወሬ ወላጅ መድገም የለበትም። እናንተ መስገድ አለባችሁ። ሱቢ ተነሱ እዛን ከተባለ በኋላ ወይ ወላጅ ሲቀሰቅሳችሁ መርሀባ ኡሚ መርሀባ አቢ ብላችሁ መነሳት አለባችሁ። ሸይጣን በዛ ሰዓት ምንድን የሚያደርግላችሁ ብርድ ልብሱን ያሞቀዋል። ብርድ ልብሱን ገና ነው ይላችኋል፣ አረ ገና ነው ተኙ፣ ገና ነው ሻይ ሲፈላ ቁርስ ሲዘጋጅ ትነሳላችሁ ይላችኋል ማለት ነው። እናን ደግሞ እምቢ እነሳለሁ ለጌታዬ እሰግዳለሁ ብላችሁ መነሳትና መዝገድ አለባችሁ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ሰላትን በሰፈርም መንገደኛ መሆንን እራሱ አይቀርም ሰላት መንገደኛ መሆንን፣ ቤትም ሆነን ሰላት ዋጅብ ነው። አንሰው መንገደኛ ስለሆን ሰላት መተው የለበትም። ምናልባት ሩባዒያዎችን ባለ አራት ረካ ሰላቶችን ወደ ሁለት ረካ ያደርጋል። ይሄ እስላም ነው ያስተማረው። ይህንን ነቢዩ ሰለላሁ ዐለይሂ ወሰለም ዙሁር ሁለት ረካ ነው። መቼ መቼ? መንገደኛ ስንሆን፣ ክፍለ ሀገር ስንሄድ ውጭ ሀገር ስንሄድ ራቅ ያለ ቦታ ሁለት ቀን መንገድ የሚፈጅ ቦታ ስንሄድ ባለ አራት ረካ ሰላቶችን ምን ስንት ረካ ይሰግዳለን? ሁለት ረካ ማለት ነው። ማን ማን ናቸው? ባለ አራት ረካ ማን ማን ናቸው? ዞር ዓስር አራት ረካ ነው። ዒሻ አራት ረካ ነው። እነዚህ ሰላቶች መንገደኛ የሆነ ሰው ከቤቱ ወጥቶ ክፍለ ሀገር የሄደ ከቤቱ ወጥቶ ወደ ውጭ ሀገር የሄደ ሰው እስኪመለስ ድረስ ተመላሽ ከሆነ ማለት ነው። እነዚህን ማሳጠር ይችላል፣ መተው ግን አይችልም። ከነካቴ ገባቸው። ሌላው ምን አለ? ማዘግየት ደግሞ ይቻላል። ማዘግየትና ማስቀደም ደግሞ ይቻላል። ማዘግየት ማለት ማዘግየት ማለት ሰውዬው መንገድ ላይ ሲጓዝ መንገድ ላይ ዙሩን ለመዘግየት አልቻለም። መኪናው በቅዬ የሄደ ነው ማለት ነው። ቦታ መች አይደለም። ለምሳሌ ከዛ ይህ ሰው ምን ማድረግ አለበት? ዙሁርን ከአስር ቀር ለመዝገት ይነይታል ማለት ነው። በቅዴ ስላልተመቻቸልኝ አክተርቱ ዙሁራ ኢላ ልአስሪ ዙሁርን ወደ አስር አዘግይቻለሁ ከአስር ጋር ለመዝገት ነይቻለ ብሎ መናየት ይቻላል። ሰብስቦ መዝገት ማለት ነው። ወይም ደግሞ ሰውየው ዙሁርን ለመዝገድ ከተመቻቸለት መንገድ ላይ በደንብ አዳምጥ ዙር ለመዝገት ከተመቻቸለት ዙርን ደግሞ ከሰገደ በኋላ መንገድ ቢቀጥሉ ከሆነ ድጋይ መንገድ ደግሞ ላይ አስርን መዝገድ ማይችል ከሆነ ከሰጋ አስርን ደግሞ ወደ ዙር ያመጣል ማለት ነው። ይቻላል። ገባቸው ደን አስርን ወደ ዙር ያመጣል። ወደ ዙር ያመጣ ጀም አርጎ ይሰግዳል። የተፈግደዋል። ግን በምንም ታምር ሰው ታሞም መንገድ ላይ ሆኖም በሰላም ጊዜም ባህር በጦርነትም ጊዜ ሰላት አይቀርም፣ ሰላት አይቀርም። ወላሂ ጦርነት ላይ ሆኖ ሰዎች ይሰግዱ ነበረ። ሰሃቦች ማለት ነው፣ የተዋጉ ከጠላት ጋር የተዋጉ ይሰግዱ ነበረ። ስለዚህ እንዴት ይተዋል? ሰላት መተው የለበትም ማለት ነው። ወመደሐ ላሁ ለዚና፣ አላህ አሞገሳቸው እነማንን? ሰጋጆችን ማለት ነው። ምን አለ አቡ አላ ሰላ ፊዞን ዋዓደሆም አልፍርደውሳ ወህየ አአላን ደረጃት። አላህ ቃል ገባላቸው ለሰጋጆቹ በትክክል ሸርጡን አሟልተው ንጽህናቸው አሟልተው ረጋ ብለው ለሚሰግዱ ሰዎች አላህ ቃል ገባላቸው ማለት ነው።

ፍርደውስ የአትክልት ስፍራ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም አሉ ጀነት ሲጠይቁልኝ አሩ፣ ነብዩ ሰለላሁ ዐለይሂ ወሰለም ፍርደውስን ጠይቁልኝ አሩ። ነብዩ ሰለላሁ ዐለይሂ ወሰለም ፍርደውስን አዕላ አዕላ አዕላ አዕላ ደረጃት አልጀነ ከጀነት ደረጃዎች ትልቁ ከፍተኛው ማን ነው? ፍርደውስ ነው። ስለዚህ አላህ ቃል ገባላቸው ለማን በትክክል በደንቡ፣ በስርዓቱ ንጽህናቸው አማልተው ራታቸው አስተካክለው ለሚሰግዱ ሰዎች አላህ ፍርደውሱን ቃል ገባላቸው ማለት ነው ምን አለ ቃለ አላሁ ተዓላ ወለዚነ ሁም ዓላ ሰላዋትም ዩሓፊዙን እነዚያ ናቸው ባሮቼ ሰላቶቻቸውን ጠብቀው የሚሰግዱ ካለ በኋላ ኡላኢከ ሁም ልዋሪሶን እነሱ በርግጥ ወራሾች ናቸው አለ እነሱ በርግጥ ወራሾቹ ናቸው አለዚነ የሪሱን ል ፍርደውስ ሁ ፊሃ ካልዱን ላ እነዚያ ጀነተል ፍርደውስን የሚወርሱት እነሱ ናቸው፣ እነሱም ደግሞ እዛ ውስጥ ዘውታሪዎች ናቸው ብሎ አላ ተናግሯል ማለት ነው። ስለዚህ ፍርደውስን ያስገኛል ሰላትን መዝገጥ። አልሙእምኖን ከ9 እስከ 11 ባለው ቁጥር ላይ ይገኛል ማለት ነው። ሌላው ወቀ ሸደደ ሸደደ

አንድ ሳምንት ሰግደው ሞቅሞቅ አድርገው ጣል ለሚያረጉ ሰላትን፣ ሲከፋቸው ማይሰግዱ፣ ሲደሰቱ የሚሰግዱ ሰላትን ደግሞ እነዚሁ ኪሳቸው ብር ሲሞላ የሚሰግዱ ኪሳቸው ባዶ ሲሆን ብር ሲያጡ የሚተው ሰዎች አላህ ዜቶባቸዋል ማለት ነው። አላህ ቆራ ላይ ምድን ያለው በእነሱ ላይ ፈወይ ሙሰሊን አለ ፈወይሉ ልል ሙሰሊን አለ። ለሰጋጆቹ ወዮላቸው አለ። ለሰጋጆቹ ወዮላቸው አለ። የተኞቹ አለዚነኩም አን ሰላትህም ሳሁን አለ። እነዚያ ሰላቶቻቸው ላይ የሚረሱ የሚዘናጉ ችላ የሚሉ ዋጋ የማይሰጡ ሰጋጆች ወይል አላቸው አለ። ወይል ምንድን ነው? ወይል ታውቃላችሁ? ዋዲን ፊህ ጀሀነም እሱ ጀሀነም ውስጥ ያለ ሸለቆ ነው አሉ ነቢ ለም ጀሀነም ውስጥ ያለ ቃጠሎ የበዛበት ሸለቆ ነው አሉ። ያንን ሸለቆ አላህ ሊያስገባቸው አላህ ቃል ገብቶላቸዋል። ለማይሰግዱ ሰዎች ተጠንቀቁ። ለማይሰግዱ ሰዎች አላህ ያንን ሸለቆ ገብተው ይቃጠላሉ። አላህ ስ ተዓላ ገባቸው። የጀነት ሰዎችና የጀሀነም ሰዎች ይተያያሉ በአራ አማረ ነው ከዚ ጀደሰዎች ይሏቸዋል። ለጀሃነም ሰዎች ምንድነው እዚህ ያስገባችሁ? ማ ሰለከኩም ፊ ሰቀር ወደ ጀሃነም ያስገባችሁ ምንድነው? ትናንት አብረን ነበርን ን ዱንያ ላይ ወደ ሰቀር ያስገባችሁ ምንድነው? ሰቀር ኃይለኛ ቃጠሎ ነው። ሰቀር የሚባለው ምንድነው ያስገባችሁ? ይሏቸዋል። እነሱ ላሉ ቃሉ ለም ነኩ ሚነል ሙሰሊን እኛ እዚህ ውስጥ የገባ ነው ሰቀሩ ውስጥ ለገባ ነው ዱንያ ላይ ስንኖር ከሰጋጆቹ አልነበርነም። ስገዱ ስንባል እናላግጥ ነበር እናሾፍ ነበረ። ወለም ነኩ ኑጥዒሙል ምስኪን ድሃን ደግሞ አናበላም ነበር ለድሃዎቹ አናዝንም ነበረ። ጎረቤቶቻችን ነበሩ እነሱ በራኪ ዘግተን እንበላ ነበረ። ወኩና ነኹዱ መአል ኻኢዲን እንደዚሁ ደግሞ በእስልምና ላይ ከሚያላግዱ ከሚያግሩ ሰዎች ሲገዱም ሲንባል የሰገዱ ሰዎች ምን አገኙ ብለን እንል ነበረ። ሐታ አታነል የቂን እውነታው እስኪመጣን ድረስ ይብላሉ። አላህ ሱብሓነሁ ወተዓላ እውነታው መጣ። እናን ሰግዳችኋል፣ ጀነት ገባችሁ፣ እኛም ደግሞ ባለመስገዳችን እዝነት ባለመኖሩ እና እኛም ጀሐነም ገባን ብለው ይላሉ አሉ። ይላል ቁርኣን ላይ ማለት ነው እሳቸው ነቢ ስ ስለም በእኛና በእነሱ መካከል ያለው መለያሉ ቅድም እንዳልኳችሁ ሰላት ነው አሉ አንድ ሰው ካልሰገደ ምንድን ነው ማለት ነው ምንድን ነው ካልሰገደ እ ካፊር የሚማር ነው ካፊር ማለት አላህን የካደ ማለት ነው አንድ ሰው ማይሰግድ ከሆነ ካፊር ነው ካፊር የሚማር ነው ካፊር ማለት አላህ አሳምሮ ከፈጠረው በኋላ አላህን ያሰባበለ አላህን የካደ ማለት ነው ሌላው አወሉ ማ ዩሐሰቡ ቢህል ዐብዱ የውም አልቅያማ አሰላ አሉ፣ ነቢዩ ለም አንድ ያላ ባሪያ የቅያም ቀን ከአላህ ጋር ሂሳብ የሚያደርገው ከሀጅ በፊት ከዘካ በፊት ከጾም በፊት ከሁሉም ነገር በፊት ሂሳብ የሚያደርገው በሰላት ነው አሉ ነቢዩ ለም። ከዛ ምን አሉ? ፈኢን ሰለሐት ሰለሐ ሳኢሩል አመሊ፣ ሰላቱ ጥሩ ሆና ከተገኘች አሉ ስራው ሁሉ ጥሩ ይሆናል አሉ ሀጆም ጉድለቱን ከሚኖረው ጥሩ ይሆናል ስራ ስራቱ ከተበላሽ ግን ሁሉም ስራው ይበላሻል ብለው ነቢ ስ ላ ሰለም ተናግረዋል ማለት ስለዚህ መዝገድ አለባችሁም ሚስ አትነገራችሁ ሚስጋኩ ይመጣሉ ወላጆች አይደለም እንደ ምዝጋ ይመጣሉ እኮ ዙር እዚህ እናንተ ጋር ይሰግዳሉ አሉ ዙር ዙር ዙር ዚ ያሰግዱም እንዴ ዙሁር አስርስ አስሰግዱ አሉ ቤት ከሄዳችሁ በኋላ ያው ወሬ መተዋል። አስርም ቤት ከመጡ በኋላ በልተው ይጫወታሉ እንጂ መክሰስ አይሰግዱም ተብሏል። ሱብሒም ደግሞ እኛ ተነስተን ስንሰግድ አይነሱም ተብሏል። ኢሻም ደግሞ ኢራት በልተው ይተኛሉ ኢሻ አይሰግዱም፣ መግሪብ ሊሰግዱ ይችላሉ ብለዋል። ወላጆቻችሁ ማለት ነው። ስለዚህ ካሁን በኋላ ኢንሻላህ መስገድ አለባቸው። ዝግጁ ናችሁ? እስኪ ኢንሻአላህ በሉ። ዝግጁ ናችሁ? ዝግጁ ናችሁ? ዝግጁ ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። የቀረው